ይህ የምትመለከቱት አሜሪካ ወይንም ደግሞ አውሮፓ ውስጥ አይደለም። እዚሁ መዲናችን አዲስ አበባ ውስጥ እንደ ሴት ለብሶ እንደ ሴት እየተራመደ ቪዲዮ ቀርጾ ቲክቶክ ላይ ፖስት ያደረገ ግለሰብ ነው። በኢትዮጵያ ሕግ መሰረት ደግሞ እንደ ተቃራኒ ፆታ ለብሶ እንደ ተቃራኒ ፆታ በሕዝብ መካከል የሚንቀሳቀስና ለሕዝቡ ምስልም ይሁን ተንቀሳቃሽ ቪዲዮ ያጋራ ሰው እስከ አንድ ዓመት የሚደርስ ጽኑ እስራትና እስከ አስር ሺህ ብር እንደሚቀጣ ተደንግጓል። እና ምን እየጠበቃችሁ ነው? ምን አይነት ዘመን ላይ ነው ግን? ምን አይነት ምቀኝነትና ቅናት ነው? በአዲስ አበባ ዩኒቨርሲቲ የዘንድሮ ተመራቂ የነበረው ተማሪ ውብሸት ከአሜሪካ በጉብዝናው ምክንያት ነፃ የትምህርት ዕድል አግኝቶ ወደዛው ለመሄድ በዝግጅት ላይ እያለ የዶርሞ አባል የነበረው ተማሪ በቅናት ተነሳስቶ ይህንን ልጅ በመርዝ ገደለው። አስቡት። ለምን ከኔ የበለጠ ለምን ወደ አሜሪካ ይሄዳል ብሎ በመርዝ እንዲሞት አደረገው። ከሁሉ በላይ ደግሞ የሚያሳዝነው ይህንን ተማሪ እህቱ አረብ አገር ሆና ተሰቃይታ በምትልክለት ገንዘብ ነበረ እየተማሪ ነበረው። አሁን እህቱም ቤተሰቦቹም እሱ ላይ በጣም ተስፋ ነበራቸውና አሁን ግን ተስፋ በመቁረጥ ላይ ይገኛሉ። እሺ ቆይ፣ አሁን ምን አይነት ፍትህ ቢገኝለት ነው ፍትህ ሰፈነ የሚባለው? አረ፣ ዘንድሮስ ግን ምን ሰማ ሁሉ በጣም ነው የሚቀፋው። በጣም አርሰናል ሪያል ማድሪድን እንደሚያሸንፍ ተመሳሳይ ታሪክ መጽሐፍ ቅዱስ ላይ እንዳለ ስንቶቻችሁ ታውቃላችሁ? ፍልስጤማውያንና እስራኤላውያን ጦርነት ይገጥማሉ። ከፍልስጤም ወገንም ጎልያድ የሚባል ሰው ለምን ጦርነቱን ከምንጋጠም፣ ከእናንተ ወገን አንድ ሰው ልካችሁ እኔ ካሸነፍኩኝ እናንተ የእኛ ባሪያ ትሆናላችሁ፣ እሱ ካሸነፈኝ ደግሞ እኛ የእናንተ ባሪያ እንሆናለን ብሎ ጥያቄ ያቀርብላቸዋል። በዚህ ጊዜ እስራኤላውያን ይደነግጣሉ፣ ይፈራሉ። ምክንያቱ ደግሞ ጎልያድ ነበር። ጎልያድ ማለት ቁመቱ ብቻ ስድስት ክንድ ነበረ። የእኔን ቁመት ለክቼ ሶስት ክንድ ብቻ ነበርኩኝ። አስቡት ቁመቱ ብቻ የእኔ እጥፍ ነው። ከላይ ከጸጉሩ እስከ እግሩ ድረስ ሙሉ በሙሉ የታጠቀ ወታደር ነበረ በዚህ ጊዜ ግን አንድ ሌላ ታሪክ ይፈጠራል የዳዊት አባት ዳዊትን በጎችን ይጠብቅ ከነበረው ቦታ አስጠርቶ ወደ ጦር ሜዳ የላካቸው ሶስቱ ልጆቹን ምግብ እንዲያደርስላቸውና ሰላም መሆናቸውን እንዲያረጋግጥ ዳዊትን ወደ ጦር ሜዳው ይልከዋል ዳዊትም ለወንድሞቹ ምግቡን ይዞ ቦታው ላይ ሲደርስ ሌላ ታሪክ ተፈጥሮ ነበረ ምን ተፈጠረ ብሎ ሲጠይቃቸው ጎልያድ ያላቸውን ነገር ነገሩት። በዚህ ጊዜ ዳዊት እኔ እገጥመዋለሁ አለ። አስቡት፣ ዳዊት እረኛ ነው፣ ገና ብላቴና ነው። ጎልያድ ደግሞ ከልጅነቱ ጀምሮ ሙሉ በሙሉ ስለ ጦር የተለማመደና የተዋጋ ሰው ነው። በዚህ ጊዜ ሳኦል ደነገጠ። እንዴት አንተ የበጎች እረኛ ሆነ ይህንን ሰውዬ እገጥመዋለሁ ትላለህ? ይለዋል ዳዊትም እኔ በጎቼን ስጠብቅ አንበሶችና ነብሮች ያስቸግሩኝ ነበረ። እኔ ግን ተከትያቸው እያባረርኩ በጎቼን አስጥላቸው ነበረ፣ አፋቸውን እየፈለቀኩኝ እገላቸው ነበር ብሎ ለሳውል ይነግረዋል። ሳውልም በዚህ ጊዜ እንግዲህ እግዚአብሔር ካንተ ጋር ይሁን ብሎ ልብሱን አወለቀና አለበሰው፣ ከላይም ከናስ የተሰራውን ኮፍያ አደረገለት። በዚህ ጊዜ ዳዊት ግን አልፈልግም ብሎ አወለቀው፣ ልብሱንም ወደዛ ጣለው። አጠገባቸው ወደ ነበረው ወንዝ ጎራ አምስት ድንጋዮችን መርጦ ወሰደ። ወንጭፎንም አነሳና ወደ ጎልያድ አመራ። በዚህ ጊዜ ፍልስጤማውያን ተናደዱ። እኛ ውሻ መሰልን እንዴ ወንጭፍ ይዘ ወደ እኛ የምትመጣው? ብለው በጣም ተናደዱ፣ ረገሙትም። በዚህ ጊዜ ጎልያድም አንተ እንዴት ብትንቀኝ ነው ብሎ ዳዊት ላይ መደንፋት ይጀምራል። ዳዊት ግን እግዚአብሔር ከኔ ጋር አለ፣ እግዚአብሔር አንተን ለእኔ ያስገዛል፣ ከኔ እግር ስርም ይጥልሃል ብሎ ለጎልያድ ይነግረዋል። በዚህ ጊዜ ጎልያድ ተናዶ ዳዊትን ሊገለው ወደ እሱ ይሄዳል። ዳዊትም በዚህ ጊዜ ወንጭፎን አነሳ፣ አንድ ጠጠር ከተተበት ወነጨፈው። ጎልያድ ከላይ እስከታች ታጥቆ ነበረ፣ አይኑ ብቻ ለማየት እንዲያመቸው ክፍተት ነበረው እዚህ ጋ እና ድንጋዩ እዚች ጋ ገኘው። ያንን የሚያክል ብዙዎችን ያስቸገረ ብዙዎችን ያስጨነቀ ብዙዎች የሚፈሩትን ግዙፉን ጎልያድ ብላቴናው እረኛው ዳዊት በአንዲት ጠጠር ወደ መሬት ዘረረው። ዳዊት ሴፍ አነሳና ገደለው፣ አንገቱንም ቆርጦ ወደ ላይ አነሳ። በዚህ ጊዜ ፍልስጤማውያንም ደንግጠው ፈርተው ካሉበት ቦታ መበታተንና ፈርተው መሮጥ ጀመሩ። የአርሰናልና የማድሪድ ጉዳይም እንደዚሁ ነው። ማድሪድ 15 የቻምፒየንስ ሊግ ዋንጫ አለው። በውድድሩም እንደሱ ሀያል የለም፣ እንደሱ ግዙፍ የለም። የቅርብም የሩቅም ታሪክ ብናነሳ እንደ ማድሪድ የለም። አርሰናልን ብትመለከቱ ደግሞ ምንም አይነት የቻምፒየንስ ሊግ ዋንጫ አንስቶ የማያውቅ ክለብ ነው። ሰሞኑን ደግሞ ማድሪድ በዚህ ታሪኩ፣ በዚህ ጉልበቱ፣ በዚህ ሀያልነቱ እየፎከረ ይገኛል። አርሰናል ደግሞ ይህንን ነገር ከእግዚአብሔር ጋር እንደሚወጡትና ነገሩን ሜዳ ላይ ብቻ እንደሚያሳዩ እየተናገሩ ይገኛሉ ለማንኛውም ዛሬ ምሽት አራት ሰዓት ላይ ሁሉን ነገር በዓይናችን የምናይ ይሆናል ዛሬ የመጣሁት መላው የኦርቶዶክስ ተዋህዶ አማኞችን ወክዬ ኢትዮጵያ ውስጥ ለሚገኙት የቴሌቪዥን ጣቢያዎች መልእክት ለማስተላለፍ ነው እባካችሁን የኦርቶዶክስ ተዋህዶ በዓላትን እየጠበቃችሁ ማለትም የመስቀል በዓልን የገና በዓልን፣ የጥምቀት በዓልን፣ የፋሲካ በዓልንና የመሳሰሉትን መንፈሳዊ በዓላትን አርቲስቶች እየጋበዛችሁ፣ ዘፋኞችን እየጋበዛችሁ፣ ኮሜዲያኖችን እየጋበዛችሁ በዓሉን በዘፈን በጭፈራ፣ በማይሆኑ ቀልዶችና ስላቆች የምታሳልፉ የቴሌቪዥን ጣቢያዎች እባካችሁን፣ እኛ ዓመት ከዓመት እየሰለቸንና እየደከመን እንገኛለን። መንፈሳዊ በዓላት የሚከበሩት በስብከት በመንፈሳዊ ትምህርቶች በዝማሬ በጸሎት እንዲሁም በመሳሰሉት መንፈሳዊ ተግባራት እንጂ በጭፈራና በዘፈን አይደለም። ቤተ ክርስቲያናችን በርካታ መምህራን፣ ሰባኪያን፣ ዘማሪያን እንዲሁም የጥበብ ባለሙያዎች አሏት። ስለዚህ እነሱን እየጋበዛችሁ ዕለቱን በትምህርቶችና በዝማሬዎች እንድናሳልፍ እርዱን፤ ያለ በለዚያ ግን በዓላቶቹን ባታከብሩ በጣም ደስ ይለናል። አስተውላችሁ ከሆነ የሴቶች ቀን ስታከብሩ ሴቶችን እያወደሳችሁ እናቶቻችሁን እህቶቻችሁን፣ ሴት ልጆቻችሁን እያወደሳችሁ ቀኑን ታሳልፋላችሁ። የአባቶች ቀን ስታከብሩ ስለ አባቶቻችሁ ደግ ደጉን እያወራችሁ እያለቀሳችሁ አልፎ ተርፎም እነሱን ወደ ስቱዲዮ እየጋበዛችሁ ስለ እነሱ ስንት ነገር እያወራችሁ እያለቀሳችሁ ነው የምታወሩት። ታዲያ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስስ እንዴት እያለቀሳችሁ አታወሩም? በተወለደላችሁ በተጠመቀላችሁ በሞተላችሁ ከሞት በተነሳላችሁ እንዴት ለአንዲት ቀን እንዴት ለአንዲት ደቂቃ እንኳን ስለ እሱ እያለቀሳችሁ ለእሱ ያላችሁን ፍቅር፣ ለእናንተ የከፈለውን ዋጋ እንዴት ለአንድ ደቂቃ እንኳን ሳታወሩ ታሳልፋላችሁ? ሁሌ ጭፈራ፣ ሁሌ ዘፈን፣ አይሰለቻችሁ? እባካችሁን መንፈሳዊ በዓላትን ወይ በመንፈሳዊ አከባበር አክብሩት ወይንም ደግሞ ለእኛ ተውልን። ቲክቶክ በማቆሜ ዛሬ ገና ኮራው። ቲክቶክ ላይ ከዚህ በፊት የምታቁትን አይነት ቪዲዮ መልቀቅ ከጀመርኩኝ ወደ ሁለት ዓመት ይሆነኛል። በዚህ ሁለት ዓመት ውስጥ ግን አንድም አይነት ብር ሰርቼ አላቅም። ማለትም ላይቭ ገብቼ ጊፍት ሰብስቤ አላቅም፣ ምንም አይነት ማስታወቂያም ሰርቼ አላቅም። ነገር ግን ከአንድ ወር በፊት ቲክቶክ አቁሜ ትኩረቴን ሙሉ በሙሉ ዩቲዩብ ላይ አድርጌ ነበረ። በዚህ አንድ ወር ውስጥ ብቻ ከ553 ዶላር በላይ ዩቲዩብ ላይ መስራት ችያለው ያለው። ይህ ማለትም በኢትዮጵያ ከ70 ሺህ ብር በላይ ማለት ነው። በመጀመሪያ ደረጃም ቲክቶክ የከፈትኩት ብር ለመስራት ወር ደግሞ ብር በቲክቶክ ለማግኘት አልነበረም። ያቆምኩትም ብር ስላላገኘው አይደለም። ዩቲዩብ ግን የከፈትኩት አንድም ቪዲዮ ለመስራት ነው፣ ሁለትም ደግሞ በምሰራው ቪዲዮ ብር ለማግኘት ነው። ስለዚህ ሁላችሁም ኮንተንት ክሪኤተሮች ካላችሁ፣ በተለይ ደግሞ ቲክቶክ ላይ ያላችሁ ሰዎች ትኩረታችሁን ዩቲዩብ ላይ አድርጉ እናንተ ብቻ አሪፍ ቪዲዮ ስሩ እንጂ ዩቲዩብ በደንብ ይከፍላል። ቲክቶክ ላይ ያጣችሁኝ ሰዎች ደግሞ ሙሉ በሙሉ ዩቲዩብ ላይ ልታገኙኝ ትችላላችሁ። ተስፋ ወይንም ደግሞ ብራና ዩቲዩብ ብላችሁ ሰርች አድርጉ።